እንደዚህ አይነት ሁለት ያለ ቁጣ አወራርሽ ኖርማሊ እንደዚህ ነው። እሺ ሀቡዬ ሙልቅቅ ያለ ነው ድምጽሽ። ኖርማሊ እንደዚህ ነው አወራርሽ። አይደለም አይደለም፣ ሙልቅቅ ያለ አይደለም። ለአና ያው ትንሽ እኮላ ተፋለው ቀጣ አድርጊ ነው ማውራ ሀቡዬ። እኔ ነጃት እባላለሁ። አሁን ያለሁት ዱባይ ነው ያለሁት። አንድ ነገር መናገር ፈልጌ ነበረ ከዚህም በፊት። ራስ ትቆራረጫለሽ ነጃት። ነጃት ተቋርጠሻል ነጃት። ሀዬ ራሰልኬማ ስሰራ ተመለሰ ምናምን ነገር ይመት ወይ ይመታሉ ቢሮዎቹ ሰው ከተመለሰ ካልተመቸው ማለት ነው። አይሰማም ይሰማል። ማሪ አሁን እኔ ያው አዲስም እንደም እሽ እና ያም በመፍራት ሰራሁ ማለት አልተመለስኩም፣ ወደ ቢሮ ፈራለሁ። ምክንያቱም ሕፃን ልጅ አስቀምጣ ይመጣችን ጡቷ በጣም ትልልቅ ነው ታጠባ የነበረችን በጣም ሲመቷት ስላየው አልተመ ሳይመቻት ሲቀር ስለተመለሰች ማለት ነው እኔ በጣም ፈራን። በቃ ወደ እነሱ መመለስ አልፈለግኩም። የገባሁበት ቤት ትንሽ ሀይለኛ ናቸው መዋጠኖች ናቸው። ቢሆንም ከነሱ ጋር መስማማት ፈለግኩኝ ከምመታ ብዬ። በጣም ነው ምፈራ ዱላኔ እና እንደዛ እየሰራሁኝ የሆነ ጊዜ ከሰሪዎቼ ጋር አልተስማማንም እና መለሱ። በቃ ኔ መመለስ ፈለግኩኝ ወደ ሀገር ግን ወደ ቢሮ አልፈለግኩም። እነሱ ግን እኔን ስለሚፈልጉኝ ቢሮ ትንሽ እኔ ቆጣ ብሎኝ እንድመለስ ስለፈለጉ ቢሮ ወሰኑ። ቢሮዎቹ የእኛ ሀበሾች ናቸው። ግን እኔ በአማርኛ ቢሰድጉኝ ያው ለእኔ ነው ብዬ ነው ማስበው። ችግር የለውም ያው እንደ እህት እንደ ታላቅ አስቤ ዝም ብላለሁ እና በቃ በአረበኛ በጣም ወደ ችግር ነው ወደ ምን ለመሄድ ምናም ብሎ ሲናገሩኝ እኔ አይደለውም አርባቤ ነው የተቆጣው እናንተ አንድ ናችሁ በሚለው ማለት ነው። በጣም እንትን አለ ሰውዬሽ ሰውዬሽ እናንተ አንድ ናችሁ አላቸው። ላይ ለአንቺ አግዘው እነሱ ለእሱ አግዘው፣ አንቺ ችጋራ ወደ ችጋር ልትመለሽ ነው። ሀገራችንን ሲያጣጥሉ አረቡ ታዝቦ ተቆጣቸው። እንዴት የአንድ ሀገር ሰው ናችሁ እንዲትሏት አላችሁ? ብለው የሰውዬ በጣም ተቆጣ አረቡ። እንዴት ዞሮ ዞሮ ሀበሻ ሀበሻ ናችሁ እቺ ልጅ ከችግር ከመጣች እናንተም አደል እናንተ መንግስታችሁ ራሱ ችግር ነው። በቃ እንደ ሀገር ነው ችግርነታችሁ ብሎ በጣም ተቆጣ ሰውዬው። እናንተ አለህን አትፈሩም እንደ ምናምን። እዚህ እዛ ጥሎኝ እንዳሄድ ፈራሁኝና ከሰውዬ ጋር ተመለስኩኝ እና ሁለት ዓመቴን ጨረስኩኝ። ጨርሼ ልሳፈር ስር ግን ኮሮና መጥቶ ስለነበረ ሰዎቼ መኔን ይወዱኛል በጣም። ምን የምሰራው በቃኔ ወደ ቢሮ መሄድ አልፈልግም። ከዛ እኔ ቢሮ በህይወቴ ፈራለሁ፣ አቡዬ ሁሉም ቢሮ አንድም ይመስለኛል። በጣም ፈራለሁ በቃ። ምክንያቱም ያችን ጦቷ ትልቅ ሴትዮ ትልቅ ሰው ናት፣ በነገራችን ላይ ግን ሲመቷት ስለየ ፈራሁኝ። የሆነ ሲረግ ጠዋት ማለት ነው ጦቷ ሲጀመር አብጦ ነው ያለው፣ ያስፈራል። እኔ ፈራለሁ አደለም፣ ተመትቼ ማለት ነው። እና ያ ነገር ውስጥ ያለ ፈራለሁ ከዛን ሰዎቹ እንደምንም አንድ አመት ጨምሪ ብለው በፀባይ ለመን፣ ወይ ደግሞ ቢሮ ነው የምንመለስ ይሽ ኢትዮጵያ አይደለም አሉ። አጉዬ ኢትዮጵያ ቢሮ ፈራአለው። እኔ ስንትም አመት ይሆን ከዛን ሰዎች ስለምናቸው ቢያንስ ስድስት ወር ብቻ ስሬ አሉ። ከዛ ስድስት ወር ስሰራ ስድስት ወር ጨምሪ ወይም ቢሮ ነው እንወስድሻለን አሉ። እኔ ቢሮ ነው የምፈላው። ከዛ ሰዎችን በቃ ኢትዮጵያ እንደዚህ ችግር አለ ሄጅ እንኳን ልመለስ ብዬ ስለምናቸው፣ በቃ ጨርሽና የተወሰነ ስድስት ወር እንደክሻለን አሉ። ሶስት አመት ከሁለት ወር ሲሆነ በቃ እኔ አልቅሽ የለመንኳቸው ስለምናቸው በቃ ትመለሻለሽ አሉኝ። አሁን መለሳለሁ አልኳቸው። ትኬት በአንቺ ነው የምንቆርጠው አሉኝ። ደርሶ መልስ ክፎች አይደሉም በእርግጥ ከዛን እኔ ይሁን ቁረጡ አልኩኝ፣ መሄድ ስለምፈልግ እንደዛ ስል አይ በቃ አንቺ መመለስ ትፈልጋለች ብሎ በራሳቸው ነው ቆርጦ ሸኙም። ከዛን ሀገር ገባሁኝ፣ አልተመለስኩም። ሀቡዬ አልፈለግኩ መመለስ። ምክንያቱም የልጆች ቤት ሁላ ነው ስራ የምሰራው የአሰብ ቤት ብቻ ሳይሆን ማለት ነው። እና እንደዛ እየሰራ ሁኝ ያው ኢትዮጵያ ላይም የሆነች ፈሊሱ ከፊቼ ምናም በቃ አልቻልኩም አቡዬ ከሰርኩኝ። ከዛን ደግሞ ኢትዮጵያ ላይ አራት አመት ሙሉ ተቀምጬ ወደ ዱባይ ፕሮሰስ ጀመርኩ ድጋሚ። እና ሀዬ እንግዲህ ያው ጥፋቴንም መናገር ስላለብኝ እናገራለሁ። እኔ የጠፋሁትን እና ስመጣ በዛ ኤጀንሲ ነው ፕሮሰስ የጀመርኩት። እና ግን ያ ነገር ጭንቅላት ውስጥ አለ። እኔ ሁሉም ቢሮ ናቸው የሚለውን አንድ ሰው ጠለቤት ያሉ ሲያወሩ ስለምሰማ እኔ ቢሮች አንድ ነው የሚመስሉኝ። አንድ አንድ ቢሮ ምግብ ከለከሉን፣ እንዲህ ከለከሉን ስለሚሉ እኔ ፈራለው፣ በቃ በጣም ፈራለው። ግን ችግር ሆኖብኝ ከሀገር መውጣት ነበረብኝ። ከዛን ሀብዬ ስመጣ እኮ ታድያ ከሀገር መውጣት ከነበረብሽ በሞላ ኤጀንሲ ለምን በዛው ኤጀንሲ መጣሽ? ማለት ኦሬዲ ትልቋን አቡዬ አንዳንዴ ማለት ነው። አንዳንዴ ምን መሰለሽ፣ የሆነ የጎዳንን ሰው ችለን እንኳን ባንጎዳው እኔ ማናደድ አለብን ብዬ አስባለሁ። ከነበረብኝ ነገር አንጻር ማለት ነው በሰዓቱ የተደረገብኝ ነገር ብዙ ስለነበረ በቃ የመጨረሻ ብር እንኳን እንልካለን ብሎ የሁለት ወር ደሞዜን ልኬ በሰውዬ ማለት ነው፣ ወይ ብሬ ኢትዮጵያ አልሄደም ወይ ለኔ አልተመለሰም። ያ ሁሉ አለ ውስጥ ያለ በቃ አረባ ያልገባ ገቶኛ ልኮ ነጃትዬ እኔ ማረ ያልኩሽ ኢትዮጵያ ውስጥ ነሽ፣ ሀገርሽ ላይ ነሽ። ብዙ አማራጭ አለች። በየቦታው እየለመኑ ኤጀንሲዎች የሚልኩት እኮ ለምን ሌላ ኤጀንሲ ተጠቀምሽ? ኔ ይኔ ጥያቄ እኮ እሱን ኤጀንሲ ማናደር ፈለኩኝ? ለምንድነው እንደማንረባ እንደማሀየም፣ እንደደደብ ለምን እንታያለን? ሁሌ በቃ ምንም የማናቅለን አብዬ ብዙ ጊዜ አንቺም ስትመክድ ይሰማሻለሁ። እኔ በጣም ነው የምሰማሽ። ኢትዮጵያ ሆኜ ሁላ ነው የምሰማሽ። በራችሁን ለወንድ አትላኩ ምናምን፣ ለቤተሰብም አትላኩ እያልሽ አንዳንዴ ምክንያቱም ልክ እያለፍን ራሳችንን እየረሳን ነው። ገባሽ ያው የቤተሰብ ዞሮ ዞሮ ቤተሰብ ቢሆንም ቀድመን ራሳችን ቆመን ራን ሰው ማቆም ያለብን ባዳ ከሚበላው ቤተሰብ ሚበላው ወንድ ከሚበላው ወደ ታሪክ ነው በዛው ኤጀንሲ ፕሮሰስ ጀምረሽ ነው? ኤጀንሲ ያው ደላላ ነው። ጀመርን። ስመጣ ኤርፖርት ውስጥ ነው ስደርስ፣ በኮንፊደንስ ሽንት ቤት ገባሁኝ። ደረግኩኝ ኒቃ ባደረግኩኝ በኮንፊደንስ ሲ ዱባይ አየር መንገድ ደግሞ እንዲህ አስሪሽ ይዞሽ ግድ አይደለም፣ የሚወጣው ብቻሽንም ወጣ ትችያለሽ። ምንም እንዳይጠረጥሩኝ ትንሽ ቁመትም ረዘም ስለምል በአረብ ምንድን ነው ሂል ጫማ አድርጌ የሆነ አረብ ሲራመድ ከኋላ ሁላ ራመድ ነበረ ወይ እንደሚስቱ፣ ሚስቱ እንደ ልጁ ነገር ማለት ነው ራመድ ነበረ እና እንደዛ ወጣሁኛ ጉዬ እና ያኔ ያኔ እኔ ትዝ ይለኛል የሁለት ወር ደመወዜን ኢትዮጵያ እንልክልሻለን ብለው ልከውልኝ፣ መቶ ጊዜ ቢያንስ ድምፅ ልኬላቸዋለሁ። በህይወቴ ፈሪ ነገር ነኝ፣ ቁጥር ነኝ። የሆነ ሰዎቼን እኮ እንደዚህ ብር እኮ ልኬ በነሱ አልችልም መናገር። ምክንያቱም በባንክ ነው የሚላከው ሲሉኝ፣ ኖ እንደዚህ ነው ማለት ስለማልችል፣ አይ የነሱ ብር እኔ ጋር ነበር ነው ያልኩት ለሰውዬ ማለት ነው። ስለዚህ መናገር አልችልም። መቶ ጊዜ ድምፅ ልኬላታለሁ እንድትልክልኝ ብሬም ማለት ነው። አላከችልኝም። ያ ሁሉ ውስጥ ያለ ግን እኔ እዚህ መጥቼ እነሱ ቢያንስ በአስራ አምስት በሀያ ሲም ቮይስ ልከውልኛል። የት ነሽ ተመልሼ ብሎክና ብዙ በቃ ደስ አለኝ ሐውዬ እኔም እኮ ያኔ እንዲህ ነበርኩ ብዬ ማለት ነው ያሁን በማዳም ቤት ማዳም የጠዎች ሰራ እየተባልኩ አንቺ የዛኔ የሁለት ወር ደሞዝሽን እንዲልኩልሽ ለቤተሰብ እንዲልኩ ሰተሽ መቶ ጊዜ ቮይስ አድርገሽ ለምነሻት ነበር ብሩ እንድትልክልሽ አንቺ ደግሞ አሁን ከኤርፖርት ስጠፊ ነው። እሷ ደግሞ በተረዋ በተለያየ ቁጥር በሀያ ቮይስ እየላከች ነው የተመለሸት ነሽ ብሎክ ማስደረግሽ እያለች ተለምነሽ የዋትሳፕ ስልኬ ላይ ማለት ነው። በዋትሳፕ ነበር ስናወራ የነበረው ሲጀመር ራሱ ብዙ ነገር አደረጉ። ሀቡ ምንም አልመሰለኝም። በቃ ራናዊ መሆን ከባድ ቢሆንም አላቀውም። ግን እኔ ጸባይን አንድ ጸባይን አቀዋለሁ አንድ ሰው ቤት ከገባው እንደማልወጣ አውቃለሁ። ምክንያቱም እንዲህ እንዲ ከሚሉት አላቀውም ላይፉን ሲጀመር ማለት ነው እና እዚህም አቀው ሰው ነበሩ እነሱ ጋር ሄድኩኝ አጅማን ማለት ነው። ከዛም ሀቡዬ እኔ የስራ ሰው ነኝ። በነገራችን ላይ ስራ አልመርጥም አጋጣሚ ሆኖ አረፋ ሊመጣ አረፋ ሊገባ አንድ ሀያ ቀን ምናምን ሲቀረው ነበረ እኔ ወደ ዱባይ የመጣሁት እና የሆነ ስራ ተገኘ። አረፋ አንድ ሳምንት ምናምን ሲቀረው የሆነ ስራ ተገኘ። ማዳም ቤት ተገኘና ለእኔ አይደለም የተገኘው ለሌላ ሰው ነው የተገኘው። አናገ እነሱ ከኢድ በኋላ ነው የምንገባው፣ ከኢድ በኋላ ነው የምንገባው ሲሉ ወረቀት ያላቸው ልጆች ናቸው። ከዛን እኔ እኔ ኢድም ሆነ ሰርግም ሆነ ምንም ነገር በሀገር ነው ብዬ ነው የማስበው። እረ እኔ እገባለሁ አልኩኝ። ከዛ መጥቼ እዚህ አሁን ያለሁበት ቤት ገባሁኝ። ስራ የበዛም ሴቶች ናቸው ቤት ውስጥ እንደፈለግኩኝ ነው የምለብሰው። እናትና ሶስት ሴቶች ነበሩ። እኔ እዚህ እያለሁ አንዷ ሴት አገባች። ሁለት ሴቶችና ማዳም እኔ ቤት ውስጥ ያለ ነው። ቤቱ ፎቅ አይደለም። ያን ያክል የሚያስጠንቀኝ ነገር የለም። ያው ነገራቶችም በስርዓት መሆን አለባቸው እንጂ ማለት ነው እና ሀቡዬ መጣሁኝና ስራ ያመጣችኝ ልጅ ማለት ነው። ቤቱ አሪፍ ነው፣ ተመችቶኛል አለ ቤት ውስጥ አንድ ውሻ ብቻ አለ። ትን ውሻ ፈራለሁ፣ ግን ለብጃት አለው። አሁን አብዣቱ ላን የምጫወተው። እና ቤቱ ተመችቶኛል፣ በጣም አሪፍ ነው፣ ቴንኪዩ ምናምን ነገር አልኳት። ከዛን ሀቡዬ ምን ብታደርገኝ? ጥሩ ነው ክፉ ነው ልበልሽ እንጂ ክፋት ነገር ለሴትዮ ልጅ አላገባችሁ ትደውልና፣ ነጃት አብራሽ እንዳትሆን የምነግርሽ ነገር አለ ትላለች ከዛን እነሱ በሽታ ያለብኝ ነገር ሁላ መሰላቸው። በጣም ወደውኛል። በጣም ስራ አይነገረኝም። ሲጀመር ምግብ መስራት እወዳለሁ። ምግብ ያን ያክል በብዛት የሚሰራበትን ቤት አይደለም። ብዙ ጊዜ ከውጭ ነው የሚገዛው። በቃ የሆነ ልብስ ስቶክስ፣ ጽዳቴን ሁሉ ነገር ሴት በጣም ወዳዋለች። እና ምናለች የነጃት አባት እዛ ኢጃዛ ቦታ ነው እንጂ የተገናኘ ነው በጭራሽ አላቃትም። እዚህ ስራ ያመጣችኝ ለሌላ ሰው ስራውን አገኘች። እነሱ ከኢድ በኋላ ነው እንጂ ከኢድ በፊት አንገባም ሲሉ ነው የገባለሁ ብዬ ገባው። ስራውን ትደውልና የነጃት አባት ሞተዋል። ስለዚህ እንደ ኢትዮጵያ ደግሞ ሰው ሞተ ብለን ብለሽ ከነገርሻት ወይ ደግሞ እኛ መተን አባትሽ ሞተዋሉ ብለን ከነገርናት ኡ እያሌ ሰፈር ውስጥ ነው የሚጫወው፣ የኢትዮጵያ ባህል ማለት ነው። ሰፈር ውስጥ ነው የሚጫወው። ስለዚህ ይሄን ብሎ ከምታደርግ እዚህ አጎቷ ስላለ በእርግጥ አጎቴ አይደለም ግን ልክ እንደ አጎቴ አያቴ ያሳደገችው ልጅ እዚ አለ ትልቅ ሰው ነው እሱ ነው ሊነግራት የሚገባው የነጃት ወንድምም እዚህ አለ እሱ ነው ሊነግራት የሚገባው ስለዚህ ለተወሰነ ጊዜ እኔ መጥቼ ሰራለው ላኪያት ትላለች ሴትዮ እኔ ምንም አንቆ ነገር የለም ከዛ ሴትዮ ነጃት እኔ ነገር እሳፈራለው ሴትዮ ስለምንሳፍር አንቺ ግዴታ መሄድ አለብሽ አለችኝ። እኔ ምንም አውቀው ነገር የለም። ከዛ ነው መዳም መሽ ነው የምትመለሹ ምናምን ነገር ስም ስንመለስ እንነግርሻለን። አምስት ቀን ምናምን ሳምንት እናወራለን አለችኝ። ከዛ እሺ አልኩኝና እኔ ለዘመዴ በቃ ሴትዮ እንዲህ እንዲ ስላለች የሚወስደኝ ሰው ማን ነው? አቡዬ አዲስ ነኝ ገና ስራውን ከገባው አምስት ቀን ነው። አውቀው ነገር የለም። እና እንደዛ ስል ችግር የለውም መጥቼ ወስድሻለሁ ምናም ነገር አለኝ። ወይ ታክሲ ወይ ደግሞ ያመጣችሽ ራሱ ከዛ ወደዚህ ስለምትመጣ ይዛሽ ትመጣለች አለኝ። ከዛ እኔ እሺ ብዬ ምንም አቀው ታሪክ የለም። እንትን የሴትዮን ብዙ ነገር ስናጸዳ ይሄ ይሄ አንቺ ብትለብሹ ያምርብሻል እያለ ተሰጠኝ ነበረ። ፓስፖርቴም እንግዲህ ኤርፖርት ስለሆነ የጠፋውት እጄ ላይ ነው ያለው እና ሴትዬ ነጃት፣ ወንድምሽ እዚህ አለ አለችኝ። አጋጣሚ ደግሞ ሆኖ ወንድሜ በኢድ ቀን ጧት ይመጣል እዚህ፣ ታናሽ ማለት ነው። እና ወንድሜ በኢድ ቀን ነው የሚመጣው። እዚህ ወንድም የለኝም አጎቴ ብቻ ነው አልኳት። ያቺ ወንድም እብላለች፣ ሴትዬ ደግሞ ስሰግድ ምናምን ታገኛለች። እና ግፋ ገባት ነጃት፣ ሄደሽ እንኳን የሚቸግርሽ ነገር ካለ እንትን የሚልሽ ነገር ካለ ደው ይላ። ልጆች ስ ልጆቹ ከአንቺ ጋር አይሄዱም አልኳት። ትልቆች ናቸው አይሄዱም፣ ግን ወንድሜ ቤት ነው የሚሆኑት አለችኝ። እሷም እኳ አትሄድም። ግን ያቺ እንደዛ ስላለቻት ብቻ ነው ዋሽታ እያስዋሻቻት ማለት ነው። ከዛ ስትለኝ ኦኬ መዳም፣ እሺ ይነግሻሉ ምናምን ነገር አልኳት። ከዛ ልክ ልሄድ ስል እሷ የሰጠችኝ የሆነ አባ ያለ አዲ መዳም ልልበት ስላት አዲ ሀቢርት ያለችኝ ሰላም ነን ስሄድ ሁላ ሀቡዬ፣ ስለምመለስ ቻርጅ እዛ ልጆችን አደርጋለሁ ሀታ ሀታ ፓስፖርት አልያዝኩም። እዛ ቦታ ምናልባት ሊጠፋብኝ ይችላል። ለእኔ ሴት ቦታ ይሄ ነው፣ ምክንያቱም ያን ቦታ አውቀዋለሁ። ሁሉም ሰው የሚገባ የሚወጣበት ቦታ ነው። ማዳምም ደግሞ ያለ ምክንያት አጠላኝም፣ ያለ ምክንያት መጥፎ ነገር አታደርግብኝም ብዬ ስላሰብኩኝ ማለት ነው። እዚህ አስቀምጬ ፓስፖርትች ሄድኩኝ። ከዛ ልክ ሲሄድ ኢጃዛ ቦታ ምን ትለኛለች? ያስወጣችኝ ማለት ነው እኔ አሪፍ ስራ አገኝልሻለሁ አታስቢ ያለች። ለምንድን ስራ የምታገኝልኝ እኔ እኮ ሰዎቹ ስለተሳፈሩ ነው እላታለሁ እጃዛ ቦታ ላሉት ምን ብላለች? ነጃትን ሴትዮ አልፈለገቻትም ብላ ነግራቸዋለች። ልክ ሴት በቃ፣ ነጅ እኮ አንቺ እንኳን የስራ ሰጡ ነበርሽ፣ አብሽሪ አብሽሪ ሲሉኝ፣ እንዲ እሷ እኮ ተሳፍራ ነው። ግራ ገባኝ። ተሳፍራ ነው እንጂ እኮ ተጣልቻት አይደለም። እኔ እኮ ምንም ነገር ይዤ አልመጣሁም። እንግዲህ ከኢትዮጵያ እንደመጣሁ ከኢትዮጵያ ይዤ የመጣትን ነገር ይዤ መጥቻለሁ። ምንም ነገር ይዤ አልሄድኩም። ሺቲ እራሱ እዛ ለብሳለሁ ብዬ ማለት ነው ከዛ ከተመለስኩ መጣሁኝና በንጋታው ቮይስ ታደርግልኛለሽ የማዳሜ ልጅ ነጃት፣ እኛ ጋር መስራት አትፈልጊም ብላ ማለት ነው። ከዛ እንዴ ለምንድን ነው መስራት የማልፈልገው? እናንተ እኮ ናችሁ ሂጅ አላችሁኝ፣ ተሳፍራ ልትሳፈሩ ስለነበረ እንዲ ወደዚህ የመጣሁት እኔ እናንተ ጋርማ መስራት እፈልጋለሁ አልኩኝ። ከዛ እኛ እኮ እንደዛ እሺ፣ አባትሽ ደህና ነው አለችኝ። ከዛ እንዴ ግራ፣ ፈራሁኝ፣ አባዬ ምን ሆነ ብዬ ደነገጥኩም። ከብዙ ከዛ የእሷን ትቼ እቤት ማዘርጋ ድምፅ ላኩኝ፣ አባዬ የት ነው ብዬ ማለት ነው። አባትሽ በረንዳ ላይ ቁጭ ብሎ ቁጭ ብሎ ቁርአኑን እየቀራ ነው፣ ሁሌም ቁርአኑን የሚቀራው አባዬ ቁርአን እየቀራ ነው ስትለኝ፣ መጣኝና አባቴ ደህና ነው ደግሞ አንቺ ስለ አባቴ ምንድን ነው መዳም ስለ እኛ እኮ አንቺን ያመጣችሽ አዩኒ የነጃት አባት ሞቶ አለ ስታለቅስ ተጮ ነው የሚለቀሰው ስላለች እኮ ነው ወደዛ ይላክንሽ እንጂ የሚሳፈር ሰው የለም። ያመጣችሽ አሁን በአንቺ ቦታ ለመስራት እዚህ ቤት ነው ያለችው አለችኝ። እዚህ እቤት እኛ ግን እሷን ማሰራት አንፈልግም። እኛ ጥፍሩን የሚሰራ ሰው፣ ቅንድሙን የሚሰራ አፍንጫውን የተበሳ የዲስኮ ሰው የሚጨፍሩ ሰዎችን ማሰራት አንፈልግም። ሲጀመር እራሱ አልፈልግም። አንቺ ራሱ ኛ ጋር ባትመጪ አልፈልግም አለችና፣ እሺ አሁን እኔ እንዴት ልምጣ አልኩኝ። ምክንያቱም ዘመዴ የለም የታክሲ የለኝም ስል ታክሲ አዥ እኔ እዚህ ከፍላለሁ አለችኝ። ከዛን ሀቡዬ እኔ እንደደነገጥኩኝ ማለት ነው። እዛ ያሉትን ድምፁን ድምጿን ሼር አደረግኩኝ። የማዳምን ድምፅ ማለት ነው። ጓደኛችሁናት እኔን እንዲህ አደረገችኝ ነከተነገ ወዲያ ለእናንተ ስለማትመለስ ተጠንቀቋት ብዬ ምክንያቱም ጓደኛቸው ናት። ከዛ እነሱ ራሱ ሰምተው በጣም ገርሟቸው በጣም ነበር የተናገሯት። እኔ ግን ምንም አላልኩ፣ እሷንም አልተናገርኳትም። ምክንያቱም እኔ አዲስ ነኝ፣ ራና ወይ ነኝ፣ ምንም የማውቀው ነገር የለም። መጣላት አልፈልግም። ግን ልጣላ ብል በኔ ይብሳል። በጣም እኔ አስቢ፣ የዛሬ ስንት ዓመት ያስጨነቁኝን ነው መጥቼ ጠፍቼ ያስጨነቅኳቸው ወጣ ወረድል። አንድ ቀን አሳስቢያቸዋለሁ፣ አክሰርያቸዋለሁ የተወሰነ የሆነ ሰው ሳነካው ከልክ በላይ ከነካኝ ያንሱ አልረሰው ምኔ ያመኛል። ከዛ መጣ ስመጣ፣ ማዳም ነጃት እንደዚህ እንደዚህ አዩኔ እኔ ማዳም ተሳስታ ነው ያው፣ አንዳንዴም ስለምታጭስ ምን ሆና ነው ስል፣ ነይ ብላ አሳየችኝ። ሀቡዬ የቤቱን ካሜራ መታ፣ ሻንጣዋን ይዛ መታ። በእኔ ቦታ ልሰራ እራሱ አስገብታኝ እኮ ነው ሀቡ። እሷ ከኔ የተሻለ ሀገሩን ታውቃለች። ለእኔ ደግሞ እኮ ስራ አገኘሁልሽ፣ ሁለት መቶ ድርሃም አዘጋጂ ብላኛለች ሌላ ስራ ፊቱ አስገባኝ። ሁለት መቶ ድሃ ማለት የደላላ ለእሷ የምትከፍያት ነው። አዎ ያኔ ከፍ፣ ያኔ እኮ እኔ ሰው የለኝም፣ ከሰው ስቼ ነው የሰጠዋል። እሺ፣ ግን እኔ ያልገባኝ ኦልሬዲ ማዳም ነይ ስትልሽ፣ ይችኛ ማዳም ነይ ስትልሽ እችኛ ቤት ውስጥ ነበረች አይደል? አንቺ ስትገርሽ እየት ሄዳ ነው መዳም በካሜራ ምታስ? ኖ ኖ፣ ወጣች ሴትዬ። በጣም ተሳድባ ትጮኋለሽ፣ ትናገራለች ሴትዬ እንደዛ አይደለችም ግን፣ የሆነ ጥፋት ካጠፋሽ ልጆቿን ሁላ ነው ማት እንኳን ሌላን ሰው። ከዛ እኔ ግራ ገባኝና ለምን እንዲያደረግሽ በጸባይ ማለት ነው፣ ምን ሆነሽ ነው እንዲያደረግሽ? ለምን ታውቂያለሽ፣ አዲስ ነኝ። ታውቂያለሽ እኔ ምንም እዛ ይጃዛ ቦታ ብዙ አይነት ነገር ይደረጋል፣ ተገልዬ ነው የምቀመጠው። ለምን ለሆነ ነገር ለመደራረግም እኮ ከታሰበ እኔ አንቺ እዚህ ሆኜ ኢትዮጵያ ሁላ ላስጨነቅሽ እችላለሁ። ለምን አልኳት። በቃ እንጨናነቅ ከተባለ በእኔ ይብሳል። ስለ እኔ አይደለሁም አላደረኩም ማለች አብዬ ክፍሌ ስገባ አልበሙ አለ የባ የፍቅረኛዋ ምናምን አልበሙ አለ እሱ ትላለች አልበሙ ስቲልና ክፍሌ ውስጥ እኔ ያለው እሷ አልመጣሁም እኔ ምኔ። ሊያጠፉኝ የሚፈልጉ ብዙ ሰዎች አሉ ነው የምትለው። የማዳም ድምፁላ ተልኮላት አንቺ አልገባሽ ነገር አለ። እኔ ከብዙ ማዳሞችና እና ከብዙ እኮ ካሜራ ላይ ካሜራ ላይ ሴትዬ ቆርጣ ያላከችልኝ ማለት ነው። ለምንድን ነው እሷም አለችበት? ቤት ውስጥ ዝም ተገላልጦ ነው መዋጥኖች አይደሉም። ሲወጡ ራሱ ሂጃብ ላይ ብዙም አይደሉም እና ይኸው እኮ ስጨውብሽ እያየው ቪዲዮሽን እያየው ይሆሽ አልበምሽን ያንቺን የፍቅረኛን አልበም ማን ኔ ክፍል አመጣ የፊት እስክራፕ ውሃ አልበምሽን አልጥለው አስቀምጠዋለሁ። የሆነ ሰዓት እኔ ናንቺን ያለቅሽ ምናም ነገር አልኳት። ከዛን ሀቡ ቁጭ ማዳሜ ጠራችኝና ነጃት አለችም አንቺ ምናልባት ውስጥሽ ንጹ ነው፣ እኔም ውስጤ ንጹ ነው። በእርግጥ ከመጀመሪያው ስትመጪ ቀን ጀምሮ የሆነ ከነገራቶችሽ ነው የወደድኩሽ። ስለዚህ

ተነቀቃቸውማ ኢጃዛ ሲወጣ አደለ አልኩኝ። እኔ ቆቁ ኢጃዛ አልወጣ ይሁ አኩዬ ከመጣው ጊዜ ጀምሮ እዚሁ ቤት ነው ያለሁት። አልወጣውም። ደሞዝ በጣም አሪፍ ነው። በቃ እየሰራው ነው። መዳምሽ አንቺ አባትሽ እንዳልሞተ ብዙ አይነት መጥፎ አንዴ በዳምሽን አንቺ አባትሽን እናትሽን ጠይቀሽ አባትሽ በረንዳ ላይ ቁራን እየቀራ ነው ስትልሽ ለመዳምሽ ደውላሽ አባቴ ደና ነው ለምን ስለ አባቴ ጠይቅሽኝ ስትያት የአንችን እኛ ቤት ያስገባች ሰራተኛ ኮ የአንቺ አባት እንደሞትና ሊያረዶሽ እንደሚፈልጉ አውቀሽ ልትንሳፈር ነው ብለሽ ላኪያት ልናረዳት ነው ብላኝ እኮ ነው ትናንት የሸኘሁሽ። አሁን እኮ ይኸው እሷ እዚህ ናት ልትሰራ ስትልሽ አራ አደለም ምን አባቴ ደና ነው ምናምን ብለሻት ከዘጋች በኋላ ቀጥታ ሄዳ ለሷ ለምን ዋሸሽ ብላን የጠየቀቻት እና ውጭልኝ ከቤት ያለቻት። አዎ አቡዬ፣ አዎ መኝታ ቤት ሆና ነበር ያናገረችኝ። እኔ አባትሽ እንዲ ደስትለኝ ማዘርን ከጠየቅኩም በኋላ ከዛን፣ አባቴ ደህና ነው ደግሞ፣ አባቴን ለምን ስለ አባቴ ጠየቅሽኝ ምናምን ነገር አልኳት። ስለ ከዛን አይ ያመጣች ሽኮ የነዛት አባት ስለሞተ በሀገራችሁ ባህል የሚለቀሰው እየተጨወ ሰፈር ውስጥ እየተሮጠ ነው ስትለኝ ላ አልኳት፣ የለም እዚህ ከመጣሁ በኋላ ነው። እንግዲህ እናንተ ሀገር ለቅሶ እንደዚህ ነው እንደ ምናምን ስትለኝ ነው በስርዓት አንድ ቦታ ሆነን እናለቅሳለን። ሙስሊሞች በሸሪያ በምኑ ሀታ ሙሉ ኢትዮጵያ እየተሮጠ የሚለቀስ ነገር የለም። አንድ ቦታ ተቀምጦ ነው የሚለቀስ ሳቂ ወላ ያመለጠኛ ብዬ ከዛ ይኸው እኔ የሚጃዛ ወጥቻ ያለ አቅም ሀብዬ አልሐምዱሊላህ እየሰራ ሁኝ ነው አምስት ወር ሆነን። የእኔ ጥያቄ የነበረው ሴት ቀጥታ ስልኩን ከአንቺ ጋር እንደዘጋች ሄዳ ውጭ ሊን ከቤት አንቺ ውሸታም አለቻት ወይ አባረረቻት ወይ ኔን ጥያቄ። አዎ አባረረቻት፣ አባረረቻት። ነጃትን አናቅ። እኔ እንግዲህ ቀጥታ ስልክ የለኝም አሁን ድረስ ማለት ነው፣ በዋትሳፕ ነው የኢትዮጵያ ቁጥር። ይኸው ነጃት ምንም አባቷ አልሞተም። አንቺ እንዴት በውሸት ጭራሽ የሰው አባት ገለሽ?